መሰንበቻ ነው ኤፍኤም አዲስ ዘጠና ሰባት ነጥብ አንድ ላይ እያደመጣችሁ ነው። አብራችሁን ስላላችሁ እናመሰግናለን። ታላቁ ሩጫ በኢትዮጵያ ሀያ አምስተኛ ዓመቱ ላይ ነው የሚገኘው። ዘንድሮ ደግሞ ሀያ አምስተኛ ዓመቱ ላይ ሀምሳ አምስት ሺህ ኢትዮጵያዊያን በዚህ ውድድር ይሳተፋሉ። ታላቁ ሩጫን በዘንድሮ ውድድር ከሚሳተፉት መካከል አንደኛው ኢትዮጵያዊ ደግሞ ጀግናውን አትሌት አበበ ቢቂላን በመዘከር ባዶ እግሩን ይሮጣል። ይህንን ሲያደርግ ለሶስተኛ ጊዜ ነው። ያለፈው ዓመት ግን አልነበረም። ሌላ ትልቅ ውድድር ስለነበረው ማለት ነው። በታላቁ ሩጫም ስራ አስኪያጅ ሆኖ አስራ አንድ ዓመታት አካባቢ አገልግሏል። የታላቁ ሩጫ ቤተሰብም ነው። ስለዚህ አግኝተን ባዶ እግር ስለ መሮጡም እና ደግሞ ስለ ልምምዱም ስለ ቀደመ ትውስታውም እንዲነግረን እናደርጋለን። ኤርሚያስ አየለ ማለት ነው፣ መስመር ላይ ይገኛል። ሰላም ኤርሚ እንደምን አለህ? ልኝ ሰለሞን አህለን። በጣም ደስ ብሎኛል ስለተገናኘን። እንኳን አደረሰ እንኳን ደስ አለህ ለማለት እወዳለሁ። ልክ ነው እንግዲህ የሩብ ምዕተ ዓመት ማለት ነው እንኳን አሉ አደረሰ ሰለማ። አዎ ምክንያቱ ሀያ አምስት ዓመት ላይ አንተ በኃላፊነት ወደ አስራ አንድ ዓመት ቆይተሃል። ከዛ በፊትም እንዲሁ በበጎ ፈቃደኝነት ስታገለግል ነበር እና ሀያ አምስት ዓመት መሙላቱን ስትሰማ እንደምን ተሰማህ? ልዩ ስሜት ነው ያው ጊዜው እየፈጠነ እንደሚሄድ ይሰማል። የዛሬ ሀያ አምስት ዓመት ታላቁ ሩጫ ሲጀመር እኔ ራሱ ተሳታፊ ነበርኩኝ። ስለዚህ ጊዜው ፈጥኖ ነው የደረሰው። ግን ያው በዚህ በ25 ዓመቱ ውስጥ ብዙ መንገድ መጥቷል ታላቁ ሩጫ እና ያው የዛ ሁሉ ስሜት አለው ታላቁ ሩጫ ብዙ መገለጫዎች ነው ያለው እና ከ25 በኋላ ደግሞ እንግዲህ ሀምሳ ይባላል እና ትልቅ ትልቅ መንገድ ነው፣ ትልቅ ጉዞ። በባዶ እግር ትሮጥ አለ በባዶ እግር ስትሮጥ እንደሰማሁት አሁን ለሶስተኛ ጊዜ ነው እና ዝግጅት ምን ይመስላል ሰዓትን ለማሻሻል ያደረከው ብርቱ የሆነ ስልጠና እንዴት ያለ ነበረ? እንግዲህ ልምምድ ጥሩ ነው። እንደጠቀስከው ሁለት ጊዜ ከዚህ በፊት ሮጬ አለሁኝ። አምና የኒውዮርክ ማራቶንን የመጨረሻውን ማራቶን ኒውዮርክ የሮጥኩት አምስተኛ ማራቶን ማለት ነው። እዛ በዚህ ወር አካባቢ ስለነበር አምና አልተሳተፍኩኝም። እንግዲህ ዘንድሮ ለሶስተኛ ጊዜ ነው ሮጠው ቀደም ብዬ እንዳጫወትኩ የታላቁ ሩጫን የመጀመሪያው አመት ስሮጥ 49 ደቂቃ ነው የፈጀብኝ። ሶስተኛውንም አመት በ19 96 በኢትዮጵያ አቆጣጠር እንዲሁ ረውጭ አለ ያኔም 49 ነው። አሁን ግን በባዶ እግሬ መሮጥ ተጀመርኩኝ። ያው ለማራቶንም ስለምዘጋጅ የተሻለ ትሬኒንግ ነበረኝና ሰዓቴ ሰዓቴ የቀነሰ ነው የመጣው እንግዲህ ምርጡ ሰዓቴ እስካሁን ባለው አስፋልት ላይ 42 ደቂቃ ነው ለሮም ማራቶን የባዶ እግር ውጫ ስዘጋጅ የዛሬ ሁለት ዓመት በፊት የኢትዮጵያ ወጣቶች አካዳሚ ትራኩ ላይ 10 ኪሎ ሜትሩን በ40 ደቂቃ ጨርሻለሁ። ስለዚህ እንግዲህ ቢሳካልኝ ወደፊት በባዶ ግራንዴ ከአርባ ደቂቃ በታች መጨረስ ፈልጋለሁ። ዘንድሮ በፈለኩት ያህል ትሬኒንግ አልሰራውም ግን አርባ ቤቶች ውስጥ ለመጨረስ ነው። በጣም ደስ ይላል። ብቻህን ደግሞ እንዳለም ሰማሁኝ። አብሮህ የሚሮጥ ጓደኛ እና ደግሞ አንድ ደግሞ አምባሳደርም እንደተቀላቀሉ ሰማሁኝ። ዘንድሮ ባዶ እግር የምትሮጡ ሰዎች ሶስት ትሆናላችሁ ይመስለኛል። እንግዲህ ሬጉላር አብሮኝ ከኔ ባዶ እግር ስጀምር ጀምሮ አብሮ የሚሮጥ ጓደኛ ያለ ኮከብ የሚባል ዘንድሮ በተጨማሪ የኖርዌይ አምባሳደር አምባሳደር ስቲያን ክሪስቲያንሰን ይባላሉ። የታላቁ ሩጫ አምባሳደሮች ውድድር የሶስት ዓመት አሸናፊ ናቸው። አምና ለፓሪስ ኦሎምፒክ የባዶ እግር ዝግጅት ሳደርግ የቲቪ ፕሮግራም ነበረኝና እዚያ አንድ ፕሮግራም ላይ አቅርቢያቸው እኔ በባዶ እግሬ ነበር የምሮጠው፣ እሳቸው በጫማ ሲሮጡ የቀነኒሳ ትራክ ላይ ሲሉ የሚቀጥለው ዓመት ሞክራለሁ ብለው ቃል ገብተው ነበርና ቃላቸውን ጠብቀው ያለፉትን ጥቂት ሳምንታት ልምምድ ስናደረግ ነበር። የተሻለ ሰዓት እናስመዘግባለን ብለን እንጠብቃለን። እንግዲህ ይህን ይመስላል ዝግጅታችን። ታላቁ ሩጫ ባለፉት 25 ዓመታት እንግዲህ በዚህ በጎዳና ላይ የሩጫ ታሪክ ውስጥ እጅግ በጣም ስመጥር ሆኖ በዓለም አቀፍ ደረጃ ሁላ እውቅናዎችን አግኝተዋልና ታላቁ ሩጫን ስናነሳ ኢትዮጵያን ከዳር ዳር ከተለያዩ አካባቢዎች መጥተው የሚሳተፉበት ነው። የቤተሰባዊነት ስሜት ፈጥሯል። ኢትዮጵያዊነትን ከፍ በማድረግም ትልቅ ሚና እየተጫወተ ነው። የታላቁ ሩጫ ያለፉት ዓመታት በተለይ ሄ አብሮ የመሰባሰብ አንድነትን ማጠናከር ላይ እንዴት አይነት ሚና ነበረው? በተለይ ከመሰባሰብ ከፍ ባለ መንገድ ፋይዳው እንዴት ይገለጻል? ኤርሚያስ። አገራዊ ያለው ፋይዳ ነው። ይህም ማለት እንግዲህ ሲጀመር የዛሬ 25 ዓመት ጀምሮ ህዝባዊ ማስ ስፖርት ለሚባለው ያላቸውን አመለካከት፣ ጤናቸውን የሚጠብቁ ስፖርት እንዲሰሩ ከማነቃቃት ጀምሮ እንግዲህ አትሌት ጣዬ ጤና ሯጭ፣ አንዳንዱ ሰው ጥቂት ሳምንት ብቻ ልምምድ ሰርተው የሚገባለን ታዋቂ የሆኑና ደግሞ ፈጣን የሚባሉ የኢትዮጵያ ታዋቂ አትሌቶች ደግሞ አብረው ይሳተፋሉ እና ህዝቡ ከአትሌቶቻችን ጋር እንዲሳተፍ ያመቻቸ አንድ ላይ ሆኖ በአንድ ዓላማ አንድ አይነት ልብስ ለብሶ ዕድሜ ሳይገድበው፣ ትልቅ ትንሽ፣ ወንድ ሴት፣ በእምነት ሳይከፈል፣ ጥቁር ነጭ ሳይል ሁሉንም ሰብስቦ የሚያሳትፍ ኩነት ነው እና በየአመቱ በናፍቆት የሚጠበቅ ገባ ሲያልቅ ያመለጠኝ ተብሎ ሰው የሚቆጭበት እና ማህበረሰባችን ውስጥ ልዩ ትስስር የሚፈጥር እና ብዙዎች ጓደኝነት የመሰረቱበት እስከ ትዳር ደርሰው ልጆች ያዩበት ትልቅ የበጎ አድራጎት መልዕክቶች የሚተላለፉበት ገንዘብ ለበጎ አድራጎት የሚሰበሰብበት እና ሰፊ ፋይዳ ሆነ ማህበራዊ ጥቅም አለው። እንግዲህ ሌላው ደግሞ ከቱሪዝምና ዓለም አቀፍ ገጽታ ግንባታ ጋር በተያያዘ እንደሚታወቀው ታላቁ ሩጫ ሲጀምር በ10 ሺህ ሰው ነው የጀመረው። ዘንድሮ 55 ሺህ ሰው ነው የሚሮጠው እና አንድ አይነት ቀለም ያለው ውድድር በመሆኑ የሯጮች ሀገር በመሆኑ ሳይቋረጥ ደረጃውን ጠብቆ ፈጣን ሯጮች የሚገኙበት በመሆኑ በዓለም አቀፍ ደረጃ ትልቅ ቦታ የሚሰጠው ነው። ቱሪስቶች ወደ ሀገር ቤት መጥተው ሀገራችንን ገጽታ የሚያዩበት ሀገራችንን ገጽታ በበጎ መልኩ ሊንገነባበት ኩነት ሆኗል። በጣም ጥሩ። እንግዲህ መልካም እድል ይግጠምህ ማለት ተወዳለሁኝ። እኔ ከዚህ ቀደም አንድ ሰዓት ከአርባ ሶስት ነው የፈጀብኝ። አንተ ብርቱ ነህ፣ ከአርባ ዘጠኝ በታች ነው ብዙ ጊዜ የምትገባውና የተሻለ እንዲገጥም እመኛለሁኝ ሙዚቃ ብጋብዝህ ደስ ይለኛል። ብዙ ጊዜ የታላቁ ሩጫ ውድድሮች ላይ ሙዚቃዎች ስላሉ አንዱ አቅም የሚሰጠው ነገር እሱ ስለሆነ ማንን ልጋብዝህ? እንግዲህ የሮፍናን ሙዚቃዎች ደስ ይሉኛል፣ መልእክታቸው ጥሩ ነው። ስለዚህ ኢሞጂ የምትለዋን የእሱን ዘፈን ጋብዝልኝ። በጣም ጥሩ መልካም እድል። አድማጮቻችን ከዜማ በኋላ እናገኛችኋለን። አብራችሁም ነው